አንቀጹ ላይ ተናግሯል። እንዲሁም ነቢዩ አለይሂ ሰላቱ ወሰላም ሐዲታቸው ላይም ከቀን ወደ ቀን በተሸጋገርንበት ጊዜ ምን ማድረግ እንዳለብን የአላህ መልእክተኛ አለይሂ ሰላቱ ወሰላም ነግሮናል። ከነዚህ ስራዎች ማከል አንደኛው ትልቅ ቦታ ያለው ሶላት ነው። አላህ Subhanahu Wa Ta'ala ቁርአኑ ላይ ኢንነ ሶላተ ካነት ዐላል ሙእሚኒና ኪታባን መውቁታ፣ ኢንነ ሶላተ ካነት ዐላል ሙእሚኒና ኪታባን መውቁታ። ይቺ ሶላት በሙእሚኖች ላይ ግዴታ የተደረገች ሆነች ይላል አላህ Subhanahu Wa ነቢዩም አለህ ሰላቱ ወሰላም የቅያማ ቀን ከላ ኢላህ ኢለላህ በኋላ የሰው ልጅ የመጀመሪያ ሂሳብ የሚደረገው ስለ ሰላት ነው አሉ። ነቢዩ ላ ሰላም ሰላቱ ከተስተካከለች ነጃ ይወጣላል። ነብዩ ለ ሰላ ሰላም አላህም ቁርአኑ ላይ ኢነሰላተ ተንሃ አኒልፈሕሻኢ ወልሙንከር ሰላት አስተካክሎ የሰገደ ሰው የሰላት ምስጥር የገባው ሰው ሰላት እንዴት መስገድ እንዳለበት ያወቀ ሰው ሙንከር ከሆነ ነገር ትከለክለዋል ይችላል። አላህ ሱብሃነሁ ወተዓላ ሰላት ላይ የሚዘናጉትና ሰላት ላይ የሚቀልዱት ሙናፊቆች እንደሆኑ ነብዩ አለይሂ ሰላቱ ሰላም ተናግሯል። እንዲሁም ደግሞ በነዛ ሰዎች ማዕከልና በእኛ ማዕከል ሰላት ነች አሉ ነብዩ አለይሂ ሰላቱ ሰላም فمن تركها فقد كفر እቺን ሰላት የተዋሰው ሰው ከእስልምና ይወጣል አሉ የአላህ መልእክተኛ። በሌላም ሀዲሳቸው ነብዩ አለይሂ ሰላቱ ሰላም በሰውየውና በኩፍር በሽርክ መካከል ሰላት ነች አሉ ያላህ መልእክተኛ። ያቺን ሰላት የተዋትሰው ከፍሯል አሉ ያላ ያላህ መልእክተኛ። ሙአዝን ነቢዩ ነብዩ ላይ ሰላቱ ወሰለም የመጀመሪያ ጥሪ ልታደርግላቸው የሚገባው ኢላ ሸሃደቲ አላህ ኢላሃ ኢላላህ ከአላህ ውጭ በሐቅ ሊመለክ ጌታ እንደሌለ ያ ሙአዝ ንገራቸው አሉት። ፈኢን አጃቡከ ሊዛሊክ አሉት ነቢዩ ዐለይሂ ሰላቱ ወሰለም ይህንን እሺ ብሎ ከተቀበሉ ሰላትን እንዲሰዱ ንገራቸው አሉት የአላህ መልክተኛ። ሰላት የማይሰግድ ሰው እስልምና ክልል ውስጥ ሊገባ አይችልም። ከእምነት በኋላ በየጊዜው ሊሰራ የሚችል ነገር ቢኖር ሰላት። ሐጅ የሰው ልጅ ገንዘብ ሲኖረውና ወደ ሐጅ ሊሄድበት የሚችል ደረጃ ሲደርስ ነው ግዴታ የሚሆንበት። ዘካም ገንዘብ ኑሮት ያ ገንዘቡ ከወጪው ካለፈ ነው ግዴታ የሚሆንበት። ሰላት ግን በነፍስ ወከፍ እያንዳንዱ ሰው ግዴታ የሆነች ኢባዳ ነች ቅሮት የሌላት። ሰላትን መተው ከእስልምና ያስወጣል ብሎ ነው የአላህ መልእክተኛ ያስቀመጡት። ሰላትን ቀጥ አድርጎ በመስገድ አደራችሁን ይሉ ነበር ነቢዩ ዓለይሂ ሰላቱ ወሰላም። የኔ የአይን ማረፊያም ሰላት ላይ ተደረገች አሉ የአላህ መልእክተኛ። ለብላልም የአላህ መልእክተኛ ምን ይሉት ነበር? ያብላል ብላል አሪሕና ቢሰላት ይሉት ነበር። አንተ ብላል ወይ እስኪ ያዛንበልና በሰላት ውስጣችን እናረጋጋው ይሉ ነበር የአላህ መልእክተኛ። እንዲሁም ደግሞ ጦርነት ላይ አይሁዶች ሰላተ አልአስርን እንዳይሰግዱ የአላህ መልእክተኛን ቢዚ ያደረጓቸው አላህ ቀብራቸውን እሳት ይሙሏት አሉ የአላህ መልእክተኛ። ለምን ከሰላተ አልአስር ቢዚ ያደረጉና ሰላት ብሎ ማለት ለችግራችን ሩጠል መተረካቴን ይሰደድ ፈረጅ ምናገኝበት ነው። ሰላት ብሎ ማለት ከጭንቅ የምንድንበት ነው። ዛሬ ግን ተቀረን። ይቺ ሰላት የተስተካከለችዋ የተዋበችዋ ሰላት ሙዕሚኖችን ከማስያት ትከለክላለች። ዝሙት እንዳትሰራ እንዳሰርቅ፣ እንዳትዋሽ አማናን እንዳትክድ ቃልህን እንዳታፈርስ ትከለክላለች፣ ይላል አላህ። ዛሬ ግን እኛ ሰላት ላይ ቁመን የምናስበው ሱቃችን። ሰላት ላይ ስንቆም ነው የረሳነው ነገር ትዝ የሚለን። ሰላት ላይ ቁመን ነው ሞባይላችን እንዲህ የምንጎረጉረው ሰላት ላይ ቁመን ነው። እንደዚህ የምንለው ሰላት ላይ ቁመን ነው። ጣራ የምናየው ሰላት ላይ ቁመን ነው። ወደ መሬት እንዲ እንዲ የምንለው ሰላታችን ከሙንከር ነገር ካልከለከለችን ከነፍሳችን ከሐሳብ እናርግ ሰላት ከማጭበርበር አማናን ከማጉደል ሰላት የማትከለክል ከሆነ ሂሳብ አድርግ። የት ነው ያለውት? ምን እየሰራው ነው ያለውት? ትክክለኛ አማኝ ነኝ። ሙናፊቆች እኮ

እርጋታን ያገኛሉ። ዘይት ተወደደ ዱቄት 1500 ብር ገባ ቤንዚን 20 ብር ገባ 30 አያስጨንቃቸውም። ቀልባቸው አላህን በማውሳት ተረጋጋሉ። ዛሬ ሰላታችን ሰንሰ ከኋላ ልታችን ከተል ነው መስሉ። ምን አይነት ቀልድ ነው የጀመርነው? ከአላህ ጋር ምን አይነት ድፍረት ነው? ከሰላት አንደኛው አርካኑ አካልን መሸፈር እኮ ፋሽን ነው ተብሎ ዛሬ አንድ ኳስ ተጫዋች፣ አንድ የፈረንጅ ሱና የሚከተል ሰው ሁሉን አውርዶታችን እንደዚህ ሲያረጋይተ አንተ መዝጊት ትገባለህ፣ አላህን አትፈራም? አማኞች ነዛት ታደርጋል ሰላት ላይ ትቀልዳል። ጊዜህ ላይ ትቀልዳል። የቅያማ ቀን የመጀመሪያ ሂሳብ የሚደረገው ሰላት ነው አሉ የአላህ መልእክተኛ። ሰላቱ ነጃ ያወጣችው ሰው ነጃ ወጥቷል፣ ከዛ በኋላ ያለው ቀላል ነው። አሉ። ሰላቱ ግን ሂሳብ ውስጥ የገባች ከሆነ ከዛ በኋላ ያለው ነገር ያስፈራል አሉ የአላህ መልእክተኛ አዝጊ ነው አሉ። ሰላት ላይ ቀልድ የለም። ነብዩ አለይሂ ሰላት ወሰለም አይሻ ያ ረሱልላህ አለይሂ ሰላቱ ወሰላም ያለፈውንም የሚመጣውንም ወንጀል ምሬህ የለ ብሎሃል። ለምንድን ነው እንደዚህ የምትቸገረው እግር እስኪሰነጠቅ ድረስ ያ አይሻ አሏት ነቢዩ ዐለይሂ ሰላቱ ሰላም፣ አፈላ ኡሂብ አን አኩነ አብደን ሸኩራ። አላህ ዘንድ ተመዝጋኝ ባሪያ መሆን አልፈልግም እንደ ያ አይሻ አሏት። ወንጀልህን ምሬሃለሁ አብሽራ የተባሉት ነብይህ፣ አስር ሌሊት ያ ረቢ ይሉ ነበር። ዛሬ እኛ ፈርድ ላይ ነው የምንቀልደው፣ ሱና ላይ ነቢዩ ዐለይሂ ሰላቱ ሰላም እግራቸው እስኪሰነጠቅ ድረስ ይቆሙ ነበር። ሰላት፣ ሰላት፣ ሰላት፣ ሰላት ይሉ ነበር የአላህ መልእክተኛ

ኢንነሁም የራውነሁ በዒዳ ወነራሁ ቀሪባ። ቅያማ ሲባል ሒሳብ ሲባል አላህ ዘንድ ሲባል ቀብር ሲባል የሩቅ ነገር ሲነገር ሩቅ አድርጎ ያዩታል። ቅርብ ነች አለ አላህ ሱብሓነሁ ወተዓላ። ሰላት አጥብቀን እንስገድ። ሰላት የሙእሚኖች መሳሪያ ነች። ሰላት ነጃ የምንወጣበት ነው። ሰላታችን ከተበላሸ ደግሞ አኼራችን ይበላሻል። ሰላታችን ከተስተካከለ ደግሞ አኼራችን ዱንያችን ይስተካከላል። ሲቀለድ እኮ ነው ያደግነው እኛ ሰላት ስገድ ሲባል ቆይ ይሞቅ ይበል ይብሰል ይል እየተባላረን እንዲያደግነው ሰላት ሰላት በማለት ታዲያ በመስገድ አይደለም እየተባለ ነው ያደግነው። ነቢዩ ሰላት እያሉ ዛሬ ለጫት ተብሎ ተው ቀስ በል ሀድራ ነው ሼኮች፣ መሀከል ድምፅን ከፍ አትጩ፣ እነሱ ያውቃሉ ስለ ሰላት እየተባለ ኑር ሲሄድ ነው የሚሰግዱልን ይላሉ፣ ሲቀልዱ ሲያሾፉ። ተመልከት! የአላህ መልእክተኛ ያላሉትን አርሺ ነው የምንሰግደው ይላሉ። እኛ የቅኝ ገብቶናል ይላሉ። ይሄ ፋሲድ የቅኝ የሚባለው ወጥቶ ሳዲቀ ቀልባችን ላይ ስለገባ ሰላት አያስፈልግም ይላሉ። እኛ ጥግ ደርሰናል፣ በቃ ካላህ ጋር ግንኙነታችን ቀጥታ ነው ይላሉ። ኦንላይን ካላህ ጋር እንገናኛለን፣ ምንም አያስፈልግም። እንኳን ካላህ ጋር ኦንላይን ይገናኝና እኮ መዝጊድ ገብቶ መዝግድ አቅቶታል። አርሺ ላይ ሊሰግድ ቀርና እኮ መስጊድ እየተሰገደ አይደለም። እንኳን አርሺ ላይ ሊሰግድ ቀርና፣ እኛንን እዚህ አካባቢ ያለነው ወንዶች ላ ማታ ይቃማል፣ ይጨሳል ይገነሳል ቴሌቪዥን ላይ አይናችን እናድራለን። ሱቢ ሲደርስ እንተኛለን። አረ ሰላት ስገድ ሲባል አላህ እኮ ለሶስት ሰዎች ውዝር ሰጥቷቸው ይልን እንዴ? ለአበደ ሰው እስኪ ነቃ ድረስ፣ ለረሳ እስኪ ያስታውስ፣ ለተኛ እስኪ ነቃ ድረስ። እስከ ቅያማ ቀን ነው እንዴ የሚተኛው? ወላሂ ሰላቱ ያልተስተካከለች ሰው ሀያቱ የተበላሸ ሰው፣ ሰላቱ ከመጥፎ ነገር ያልከለከለችው ሰው ሰላቱ ላይ ችግር አለ። ሰላት እየሰገደ የሚያጭበረብር፣ ሰላት እየሰገደ የሚዋሽ፣ ሰላት እየሰገደ አማና የሚክድ፣ ሰላት እየሰገደ የአባትናቱን ተነቀ ሀድም የሚያደርግ፣ ሰላት እየሰገደ የጎረቤትን ነቅ የሚጭስ ሰላት እየሰገደ ባህሪው የማይስተካከል ሰላቱ ላይ ችግራል። ሰላት ከመጥፎ ነገር ትከለክላለች እያለ ነው። አላ ዛሬ እኮ እኛ ነገ ቴሌቪዥን ላይ ጤፍ አንድ ሺህ የነበረው ስምንት መቶ ብር ይገባል ሲባል ማሻላ በቃ ብር አዘጋጅ ሶስት ንታ ይገዛል ጠዋት ምናምን ለምን መንግስት ተናግረዋላ። የዓለማቱ ጌታ ሰላቱ የተስተካከለች ሰው ከሙንከር ነገር ትተዋለች ሲባል አምነን መቀበል አቃ። ስለዚህ ሰላት ሰላት ሰላት ሰላት ሲባል ቦታ ልንሰጠው ይገባል። ሰላት ወሳኝ ነው።

ተድሉ ጀነት ረቢኩም ቢሰላም የጌታችን ጀነት ያለምንም ጭቅጭቅና ያለምንም ከዐብ ትገባላችሁ። ነቢ ላ ሳላ ስለዚህ ገፍላ የሚባለውን ነገር ልንቀምስ ይገባል። ነቢዩ ዐለይሂ ሰላቱ ሰላም ከኢሻ በኋላ ወሬ አይወዱም ነበረ። ለምን ተኝቶ ይነሳሉ ያ አላህ ይሉታል። ያ አላህ ያ ረብ፣ ከፊት ለፊት የሚጠብቀኝን ነገር የምታውቀው አንተ ነህ፣ አስተካክልልኝ ብሎ ይጠይቁታል አላህ መልዕክተኛ። ስለዚህ ሰላት የሚባለው ነገር ወሳኝና አንገብጋቢ የሆነ ነገር ነው። እንዲሁም ደግሞ የሚሰገደው በየቦታው አይደለም። አላህ አክበር ሰላም አለይኩም ሰላም አለይኩም ላ የለል ጦማኒና ግድ ይላል። መስጊድ በጀማ መዝገድ ነቢዩ አለይሂ ሰላቱ ወሰላም ጥሪን የሰማ መቶ ጀማን ያልሰገደ ሰው ሰላት የለውም አሉ የአላህ መልክተኛ። እንዲሁም ደግሞ አሰብኩኝ አሉ በሌላ ሀዲሳቸው የአላህ መልክተኛ ንቃም እንዲባልና ሰው አድርጌ ሰላት እንዲሰገድ እንጨት ይዞ ሰው ተከትሎ መስጊድ ያልመጡ ሰዎችን ቤታቸው ላነደው አሰብኩኝ አሉ። ነገር ግን ሴቶችና ህፃናቶች ቤት ውስጥ አሉ። ሰላተን ጀማ በመቅረት የሚታወቁት በንፍቅና የሚጠረጠሩ ሰዎች እንጂ ሙእሚኖች ከሰላተል ጀማ አይጠፉም ነበር። እነዛ ሙናፊቆች ሰላተል ጀማ ላይ ሰፈን አወል ላይ ያለውን ደረጃ ቢያውቁ ኖሮ በዳዴ ይመጽዋት ነበር አሉ የአላህ መልእክተኛ። እንዲሁም ደግሞ አይን የለኝም የአላህ መልእክተኛ፣ ወደ መዝጊድ የሚመራኝ ሰው የለም፣ ፍቀድልኝ አላቸው። አዛን ተሰማላ አሉ። አዎ በል፣ እኔ ከአላህ ዘንድ ሩቅሳን አላገኝልም፣ ና አሉት የአላህ መልእክተኛ፣ ና ስገድ አሉት። እውር ነው የሚመራው የለም ጨነማ ነው እንደ ዛሬ መኪና የለ ሞተር የለ እና እኔ ሩክሳን አላገኝልህም ና ስገድ አሉት የአላህ መልዕክት። ሰላታችን ላይ እኛ ይቀልጥ እያሾፍ እንዴት ነው ለጃሙን ነው ተው። ነብዩ አለይሂ ሰላቱ ሰላም አለባበሳችን ከቁርጭምጭሚታችን በታች መሆን እንደሌለበት ሰፋ ያለ ልብስ ለብሰን፣ አካላችን ሙሉ በሙሉ ሸፍነን፣ ጥርሳችንን ፍቀን፣ መጥፎ ሽታ አጥፍተን ከሙስሊም ወንድሞቻችን ከአባቶቻችን ጋር አብረን እንድንሰግድ መክሮናል። ከዚህ በኋላ ምንድነው የምንፈልግ? ሰላት የሚባለው ነገር ስለምናላይ ከሸሃደተይን በኋላ አላህ ያስቀመጠው ነው። አርካኑል እስላም እየቀራን አይደለም አርካኑል ኢማን እያነበብን አይደለም። ቁርአን እየቀራን እያራልን በየቦታው አቅሙ ሰላ ይላል ሰላት ስገዱ ሰላትን ቀጣ አርጋችሁ አቅሙ እያለ ነው አላህ። ስለዚህ ልጆቻችን እናስተምር፣ ምስቶቻችን እናስተምር፣ እናቶቻችን እንንገራቸው፣ አባቶቻችን እንንገራቸው፣ በሰላት እንዳይቀልዱ። ከኋላው ከፊት ያለው እንስገድ። ሱና ሰላት እየተውን ነበይ እና ቁጥር ደግሞ ዋጅቧንም ይወስድብሃል። ከዕለታት አንድ ቀን አላሁ አክበር አላሁ አክበር አንድ ቀን ትጠፋብሃለች። አጠንክራት፣ ከፊትን ከኋላም በሱና አጠንክራት። በዝክራ ጠንክራት ከሙእምኖች ጋር መዝጊድ መጠስገድ ቁርአንን አዳምት ቤት ለሴት ነው ያሉት ነቢዩ አለ ሰላት ወሰላም ሱና ሰላት እንዲሰገድበት ነው ያዝዙት። ወንድ ልጅ መዝጊድ ነው መስገድ አለበት። ወንድ ልጅ ከአማኞች ጋር ነው መዝገድ አለበት። መስጊድ ይቅርና ሰፈል አወልን ለመግባቱ መሽቀዳደም አድርጎ አሉ ነቢዩ ዐለይሂ ሰላቱ ወሰላም። ቤት ውስጥ ከሚሰገድ ሰላትና መስጊድ ውስጥ ከሚሰገድ ሰላት በሀያ አምስት ደረጃ ይበልጣል አሉ ነቢዩ ዐለይሂ ሰላቱ ወሰላም በአንድ ሐዲሳቸው በሌላ ሐዲሳቸው ደግሞ በሀያ ሰባት ደረጃ ይበልጣላል። ዛሬ እኮ መስጊድ ውስጥ ጤፍ ይሰጣል ቢባል መስጊድ መግባት እናገኝም፣ ሰልፍ ነው። ከፈጅር በኋላ ሰላት ሳይሰግዱ የሚሄዱ ሰዎች አሉ። ምን ለመነገድ አዛን እየተባለ እየተሰገደ